ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይተን አድርጋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። የዝውውር ጉዳዮችን በስፋት እንመለከታለን። እንግዲህ ሁለተኛው ዙር የዝውውር መስኮት ከተከፈተ ውስን ቀናቶች አልፈዋል። እስከ ሴፕቴምበር አንድ ደግሞ የዝውውር ጊዜ ገደቡ የሚዘልቅ ነው የሚሆነው እኛም ለተነ የተሰሙ ወቅታዊ የዙር ጉዳዮችን ወደናንተ እያካፈልናችሁ የጋራ ጊዜ ይኖራል። በቅድሚያ የምንመለከተው ፍሎሪያን ቤዝን በተመለከት ነው። የጀርመናዊ ተጫዋች ባለፉት ሳምንታት በእንግሊዝ ፕሪምየር ሊግ ትልቁ የዙር ጉዳይ ሆኖ የሰነበተ ተጫዋች ነበረ። ታዲያ ትላንት በይፋ ተጫዋቹ አመሻሽ ላይ የሊቨርፑል ተጫዋች መሆኑ ተረጋግጧል። እንግዲህ እንደሚታውቀው ከአንድ ቀናት በፊት ከሀገረ ጀርመን ኮሎኒ ተነስቶ ማንቸስተር ከተማ በግል ጀት እንደደረሰ ተነገረ። ከዚያም ወደ መርሳይድ ከተማ እንደሚያምራ ሲገለጽ ነበረ። አመሻሽ ላይ ተጫዋቹ የሊቨርፑል ተጫዋች መሆኑ ተረጋግጠዋል። ታዲያ ፍሎራን ቤስ እንግሊዝ ከተማ ሲደርስ ብዙ ቁጥራይ መረጃዎች የሚነሱበት ዝውውርን ነው እየፈጸመው። በሊቨርፑል እግር ኳስ ታሪክ ውዱ ዝውውርም ሆኗል። ከዚያም ባላፈ በእንግሊዝ ፕሪሚየር ሊግ ታሪክ አድኦንስን ጨምሮ ማለት ነው፣ ወደፊት የሚከፈት ክፍያን ጨምሮ የተደረገው ትልቁ ዝውውር ሆኖ ተመዝግቧል። የፍሎሪያ ቤት የዝውውር ሂደት ኋላ የሱን አነሳላችኋለሁኝ። እንዲህ ለዝውውሩ ሊቨርፑል መቶ ሚሊዮን ፓውንድ በቅድሚያ ይከፍላል። ከዚያ ደግሞ ወደፊት የሚከፈልና የሚጨመር 16 ሚሊዮን ፓውንድም ተጨማሪ አድኦንስ ይኖራል ማለት ነው። ለዝውሩ ይህን ያክል ገንዘብ ይከፍላል። ታዲያ አድኦንስን ጨምሮ የፕሪሜር ሊጉ ውዱ ተጫዋች አድርገዋል። በዝውር ሂደት ማለት ነው። የመጀመሪያው በከፍተኛ የዝውር ዋጋ የተዘዋወረ ተጫዋች ሆኗል። እንግዲህ እንደምናስታውሰው አድኦንስን ጨምሮ በተደረጉ ዝውሮች ሞይሰስ ካይሴዶ ከብራይተን ወደ ችል ሲመጣ መቶ ሚሊዮን ፓውንድ ተከፈለ። ከዚያ ደግሞ እንደ አድኦንስ 15 ሚሊዮን ፓውንድ ተጨማሪ ክፍያ ነበረ። ፈርናንዴዝ ነው ሶስተኛው። 107 ሚሊዮን ፓውንድ የዙር ዋጋ ወጥቶበት ነው ኤንዞ ፈርናንዴዝ ከቢኒፊካ ወደ ቼልሲ የመጣው። ሌላኛው ተጫዋች ዴክላን ራይስ ነው። ከዌስትሃም ወደ አርሰናል ሲዘዋወር የብሪቲሽን ክብረወሰን እንደሰበረ እናስታውሳለን። ይህ ተጫዋች 100 ሚሊዮን ፓውንድ አስቀድመው አርሰናሎች ይከፍላሉ። ከዚያም ደግሞ አድኦንስ 5 ሚሊዮን ፓውንድ ተጨማሪ ክፍያ ይኖራል። ሌላኛው ጃክ ግሪልሽ ነው በመቶ 100 ሚሊዮን ፓውንድ ነው፣ ተጫዋቹ ወደ ማንቸስተር ሲቲ የተቀላቀለው። ታዲያ ፍሎሪያን ቤትስ ይህ ጀርመናዊ ወጣት የአታኪንግ ሚፊልደር ስፍራ ተጫዋች ከፍተኛ ዋጋ የወጣበት አድቁንስን ጨምሮ ማለት ነው ውዱ የፕሪሚየር ሊግ ዝውውሩ ይሆናል። ታዲያን ተከትሎ በጀርመን እግር ኳስ ከፍተኛ ገንዘብ የወጣበት ውዱ ዝውውር የሚያደርገዋል ካይ ሀቨርትዝ ነበረ፣ ይህንን ክብረ ወሰን ይዞ የነበረው። አሁን ላይ ታዲያ ሌላኛው ጀርመናዊ ፍሎሪያን ቤትስ ከፍተኛውን ዝውውር የያዘ ተጫዋች ሆኗል። ታዲያ ይህንን ዝውውር ካጠናቀቀ በኋላ ፍሎሪያን ቤትስ ሀሳቡን ሰጥቷል። በሊቨርፑል ሁሉም ነገር ማሳካት እፈልጋለሁ የሚል ሀሳብን ሰጥቷል። ከዚህም ባለፈ ፕሪሚየር ሊግን ድጋሚ ማሳካት፣ ከዚህ በተጨማሪ በሻምፒዮንስ ሊግ የተለየ ነገር ማድረግ እፈልጋለሁኝ የሚል ሀሳብን ሰጥቷል። ይህ ተጫዋች ከዚያም ባለፈ ደግሞ ተስፋ አድርጋለሁኝ ጥሩ ብቃቴን እንደማስመለከት፣ ያለኝን ነገር ሁሉ ለመስጠት ዝግጁ ነኝ የሚል ሀሳብን ሰጥቷል። ከዚያም ባለፈ ሊቨርፑል አለማችሁ ላይ ካሉ ድንቅ ክለቦች መካከል አንደኛው መሆኑን እንደዚሁ በሀሳቡ ተናግሯል። እናም ይህ ውድ ዝውውር ተፈጽሟል። እናም ሊቨርፑሎችም ሌሎች ዝውሮችን እንዳይፈጽሙ በተወሰነ መንገድ ረገብ ያደረጋቸው ዝውር ነበረ። አሁን ግን ከዚህ ዝውር መሳካት በኋላ ሌሎች ዝውሮችን የሚፈጽም ነው የሚሆነው። ሊቨርፑል እንግዲህ ባለፉት ሁለት አመታት በቶፕ ፋይቭ ሊጎች በአውሮፓ ማለት ነው ሞሳላህና ፍሎሪያን ቤትስ ብቻ ናቸው አስርና ከዛ በላይ ጎልና አሲስት ማድረግ እየቻሉት ሞሳላህ ከሊቨርፑል ከዚያም ባለፈ ፍሎራን ቤስ በሊቨርኩሰን ነበረ። ባለፉት ሁለት አመታት በአውሮፓ ቶፕ ፋይቭ ሊጎች አስር ጎልና ከዚያ በላይ አልያም ደግሞ አስር ለጎልን ኳስ ማቀበልና ከዚያ በላይ ቁጥራዊ መረጃ ያላቸው ሁለት ተጫዋች ብቻ ነበሩ። ታዲያ ሌላኛውን ተጫዋች ሊቨርፑል ማስፈረም ችሏል ማለት ነው። ከዚያም ባለፈ ደግሞ ከ2020 ጀምሮ በቡንደስሊጋ ያለውን ቁጥራዊ መረጃ ስንመለከት በቡንደስሊጋ ለጎል ኳስ በማቀበል ከ2020 ጀምሮ ያለውን ቁጥራዊ መረጃ ላደረሳችሁ ቶማስ ሙለር ነው። 62 ያክል አሲስቶችን ማድረግ ችሏል። ሌላኛው ግሪፎ ነው። የተጫዋች 45 ያክል ለጎል ኳሶችን ለጓደኞቹ አቀብሏል። ሶስተኛው ታዲያ ፍሎሪያን ቤትስ ነው። 44 ለጎል ኳሶችን ለቡድን አጋሮቹ አቀብሏል። እድሜውን ስንመለከት ከዚህ በላይ ብቃቱ ከፍ እያለን የሚመጣ ተጫዋች እንደሆነ ማሳያ ነው። በሌላ መንገድ ከክፍት ጨዋታ ዕድሎችን የግብ ድሎች በመፍጠር ደግሞ ያሉትን ቁጥራዊ መረጃዎች ስንመለከት ቶማስ ሙለር ነው ቀዳሚው። በቡንደስሊጋ 316 ያክል የግብድሎችን ከክፍት ጨዋታ ፈጥሯል። በአንጻሩ ፍሎሪያን ቤት 253 ያክል ከክፍት ጨዋታ ድሎችን የፈጠረ ተጫዋች ነው። ይህ ምን ያክል የግብድሎችን በመፍጠር የተካነ ተጫዋች እንደሆነ ማሳያ ነው። ለሊቨርፑል ሌላኛው ተጨማሪ አማራጭን የሚሰጠው በሶስት አማራጮች የመሰለፍ አቅም አለው። አስር ቁጥር ፍራ ላይ ይጫወታል። በመስመርም እየተጫወተ እንደ ኢንቨርትድ ዊንገር ሆኖ የመጫዋትም አቅም አለው። ሲያስፈልግ ፎልስ ናይንም ሆኖ የሚሰለፍ ተጫዋች ነው። ከዚህም በተጨማሪ የግብድሮችን ከመፍጠር ባለፈ ጎል አስቆጣር የሚባል ተጫዋች ነው። ከሳጥን ውጭ አክሮ ወደ ጎል የሚልካቸው ኳሶች ከዚያም ባለፈ ሳጥን ውስጥም የሚያስቆጥሯቸው የጎል መጠኖች ከፍ ያሉ ናቸው። ስለዚህ ለሊቨርፑል ብዙ የማጥቃት ኃይልን ይዞ ነው የሚመጣው። እንግዲህ ፍሎሪያን ቬትስ ዝውውሩን በይፋ አጠናቋል። ከዚያው ከሊቨርፑል ጉዳይ ሳናውጣ የሚለው ስኬርኬዝን ጉዳይ ልንገራችሁ። እንግዲህ የሚለው ስኬርኬዝ የሃንጋራዊ የግራፉ ልባክ ተጫዋች ስሙ ባለፉት ሳምንታት ከሊቨርፑል ጋር ይነሳ ነበር። እንዳነሳሁት ሊቨርፑል በተለይ የፍሎራን ቤትን ዝውውር የግድ መቋጨት ስለነበረበት ይህ ዝውውር ረገብ ብሎ ነበረ የቆየው። ከሰሞኑ ነገር ግን ትላንት ተጫዋቹ ወደ ሊቨርፑል ለመዘዋወሩ እጅግ መቃረቡ ታማኝ የዜና ምንጮች ዘጋውን ይዘው ተወጥቷል። እርግጥ ነው ሚሎስ ኬርኬዝ ከሁለት ወራት በፊት ነበረ በግል ጉዳዮች ከሊቨርፑል ጋር መስማማት የቻሉ ነገር ግን ቦርንመዝና ሊቨርፑል በክፍያ ዘዴው ምን ያክል የዋጋ ተመን የሚለውን ሲወያዩ ነበር። 40 ሚሊዮን ፓውንድም ለዝውሩ ሊቨርፑል ለቦርንመዝ እንደሚከፍል ነው የተሰነገረው። እንግዲህ አንዶኒ ኢራይላው ቦርንመዝ እንግዲህ ተገማች ካልሆኑ ከዚያም ባለፈ ሰርፕራይዚንግ ከነበሩ ክለቦች መካከል በሊጉ አንደኛው ክለብ ነበር። ለዚህ ጥንካሬያቸው ደግሞ የመከላከል መዋቅራቸው ይጠቀሳል። በተለይ በግራ ፉልባክ እንግዲህ ሚሎስ ኬርኬስ ከዚያም ባለፈ በተከላካይ ስፍራ ላይ የዲን ሀውሰንና የዛባርኒ ጥምረት በጣም ድንቅ የሚባል ነበረ። ታዲያ ሶስቱንም ሊነጠቅ ነው እንግዲህ ቦርንመዝ። እንደምናውቀው ዲን ሀውሰን ወደ ሪያል ማድሪድ አምርቷል። ዛባርኒ ወደ ፔስጂ እጅግ ተቃርቧል። ሌላኛው ተጫዋች ኬርኬዝ ደግሞ ወደ ሊቨርፑል የተጠናቀቀ ጉዳይ ሆኗል። ታዲያ እንግዲህ አንዱ ነው ይላለ በጣም ችግር ውስጥ ቀጣይ እንደሚገቡ ይጠበቃል። ምክንያቱም ሁነኛ ተከላካዮቻቸውን እንግዲህ እየተነጠቁ ስለሚገኙ ማለት ነው። ሚሎስ ኬርኬዝም የጊዜ ጉዳይ ብቻ ነው እንጂ የመርሳይሉን ክለብ ሊቨርፑል መቀላቀሉ የሚቀር አይሆንም። ሌላኛው ጉዳይ እንመልከት። ከአንቶኒ ጋር በተገናኘ የብራዚላዊ መስመር ተጫዋች ከአያክስ ወደ ማንቸስተር ከመጣ በኋላ በመጀመሪያ ዓመት ጥሩ ነገር ሲያስመለክት ነበር። ነገር ግን በጊዜ ሂደት ያንን አያክስ የነበረውን የጥራት ደረጃ ማስመልከት አልቻለም ታዲያ ተጫዋቹ ጥር ላይ በውሰት ወደ አንዳሉሲያው ክለብ ሪያል ቤቲስ አመራ ወደ ቤቲስ ካመራ ግን በፕሌግሬኒ ስብስብ ውስጥ በጣም ጥሩ ነገር ነው ያስመለከተው አንቶኒ ጎል ያስቆጥራል ቡድን አጋሮች ኳስ ያቀብላል በአስፈላጊ ጨዋታዎች ላይ ቀድሞ የሚገኝ የቤቲስ ተጫዋች ሆነ። የደጋፊዎች ልብ ውስጥም ለመግባት ጊዜ ያልፈጀበትም ነበር። እርሱም በአንዳሉሲያ በጣም ደስተኛ እንደሆነ ተናገረ። ነገር ግን ይህ ዝውውር መስኮት ሲከፈት የአንዳሉሲያ ክለብ ቤቲስ አፎርድ ያደርጋለው እሱ የሚጠየቀውን ገንዘብ ነው። ትልቁ ጥያቄ ተጫዋቹን በቤቲስ ቢቆይ ደስተኛ ነው የሚል ሀሳብ ተነስቷል። ነገር ግን የጣሊያኑ ክለብ ኮሞ ተጫዋቹን ለማስፈረም ፍላጎት እንዳሳደረ መረጃዎችን ተመለክቻለሁ። በሴስክ ፋብሪጋስ የሚመራው ኮሞ እንደምናስታውሰው ከሴሪ ቢ ካደገ በኋላ ጥሩ አመት አሳልፎ በሴሪያው መዝለቅ ችል ችለዋለ። ታዲያ ራሱን ለማጠናከር በዝውውር መስኮቱ በንቃት ከሚሳተፉ የጣሊያን ክለቦች መካከል አንደኛው ኮሞ ነው። ታዲያ አንቶኒን ፈላጊ ክለብ ሆኗል። እንደምናስታውሰው ፋብሪጋስን ለማስፈረም ትልቅ የጣሊያን ክለቦች ፍላጎት ነበራቸው። ነገር ግን ተጫዋቹ የቀድሞ ተጫዋች በኮሞ ለመቆየት ወስኗል። እናም አንቶኒ ለማስፈረም እንደሚንቀሳቀሱ ሲገለጽ፣ ነገር ግን ተጫዋቹ ቅድሚያ ፍላጎቱ አሁኑም በሪያል ቤቲስ መቆየት እንደሆነ ተነግሯል። እንዲያውም አንቶኒ 30 ፐርሰንት ደመወዙን ቀንሶ በአዲሱ ክለቡ ለመፈረም ፍላጎት አለው የሚል ዜናል እንዲሁ ተመለከቻለሁን። ወደ እንግሊዝ መልሳችሁና ቶትናም እንመለከት። ቶትናም ስፐርስ እንግዲህ ከ17 ዓመታት በኋላ የዋንጫ ክብርን ይተቀዳጀ ክለብ ነው። ነገር ግን አንዥ ያስራብቷል ዳንኤል ሌቪ እና አስተዳደራቸው። እናም ቶማስ ፍራንክን ሾመዋል። በቀጣይ ክለቡ ተጠናክሮ እንዲቀጥል በማሰብ ከወዲሁ ዝውውሮቹን ለማድረግ እንቅስቃሴ ጀምረዋል። ሲሚኖ ከቶትናም ጋር ስሙ የተነሳው ተጫዋች ኒጋና መስመር ተጫዋች፣ ሌላኛው በቦርንማውዝ ጥሩ አቅምን ያስመለከተን ተጫዋች ነበረ። እናም ቶትናሞች ተጫዋቹን ለማስፈረም ፍላጎት እንዳሳደሩ ዘገባዎችን ተመልክቻለሁ ነገር ግን የመሸጫ ዋጋ ተመኑ ሰባ ሚሊዮን ፓውንድ መሆኑ ምናልባት ቶትናምን እንዳያፈገፍጉን ያደርጋቸዋል የሚል ዜና ወጥቷል ከጋና የመስመር ተጫዋች ቦርንመዝ ሰባ ሚሊዮን ፓውንድ ይፈልጋል የሚል ዜና ወጥቷል እንግዲህ የመስመር ስፍራቸው ማጠናከር ይፈልጋሉ ቶትናሞች እናም ቶማስ ፍራንክም የሲሜኖን በተመለከተ ዝውውር በቀጣይ በምን መንገድ ይህንን የዝውውር ሂደት ይፈጽማሉ የሚጠበቀው ጉዳይ ነው የአርሰናልን ጉዳይ እንመልከት እንግዲህ አርሰናል በዝውውር መስኮቱ እንቅስቃሴ እንደሚያደርግ ሲጠበቅ ነበር ራሱን ለማጠናከር። ነገር ግን በቶሎ ዝውውሮቹ ሲፈጽም አንመለከትም። በጣም አሰልቼ የተወሳሰቡ የዝውውር ሂደቶችን ነው እየፈጸመ የሚገኘው የሰሜን ለንደኑ ክለብ አርሰናል። ነገር ግን የማርቲን ዙቢሜንዲ ጉዳይ አሁን ያለቀ ጉዳይ ሆኗል። ትናንት ተጫዋቹ በለንደን ይገኝ እንደነበረና የወረቀት ስራዎች እንዳለቁ ታማኝ የዜና ምንጮች አውጥቷል። ለአርሰናልም ይሄ እፎይታ ሆኗል ምክንያቱም የስፔን ጋዜጦች በተለይ እንደነ ዲያሪዋስ እንደነ ማርካ ከፉትቦል ኢስፓኛን ጨምሮ ሪሊቭ የተሰኙ የማብራሪያ ስር ገጽ የዜና አውታሮች ሪያል ማድሪድ እንግዲህ ለመጥለፍ ዝውውሩን አስቧል ማርቲን ዙቢሜንዲን የሚል ዜና ሲወጣ ነበረ። ከዚያም ባለፈ ደግሞ ተጫዋቹ በኔሽንስ ሊግ የግማሽ ፍጻሜ ከፈረንሳይ ጋር ከሚያደርጉ ጨዋታ በፊት በነበረ ጋዜጣዊ መግለጫ ወቅት ላይ ክረምቱ ረጅም ነው፣ ከዚያም ባለፈ ወደፊት የሚፈጠረው እናያለን የሚል ሀሳብ መሰቱን ተከትሎ ከዚያም ባለፈ በቢ ቡድን እያለ በሪያል ሶሴዳድ ጃቢ ያለውንሶ አሰልጥኖታል ዙቢሜንዲን፣ ተጫዋቹም የእርሱ አድናቂ ነውና እንግዲህ የሪያል ማድሪድ ሹመትን ተከትሎ ጃብ ያለውንሶ ምናልባት ዙቢሜንዲን የማሳመን ስራ ሊሰራ ይችላል የሚል ዜና ሲወጣ ነበረ። ነገር ግን በፍጹም አርሰናል ዝውውሩን ቋጭቷል የሚል ዜናዎች ሲወጡ ነበረ። እናም የትላንትናው ዜና ለአርሰናሎች እፎይታን የሰጠ ለደጋፊው፣ ለክለቡ ዜና ሆኗል። የወረቀት ስራዎች ተጠናቋል። እናም ተጫዋቹ በለንደን ይገኝ እንደነበረ ነው የተገለጸው። በቅርብ ቀናቶችም ሜዲካሉን አድርጎ በይፋ ማርቲን ዙቢሜንዲ የአርሰናል ተጫዋች መሆኑ ይረጋገጣል። እንግዲህ ዋናው ነገር የዶክመንት ስራዎች ተፈራርመው አልቀዋል። እንዳነሳውላቸው ደጋግሜ የተጫዋቹ የዝውውር ጉዳይ በተወሰነ መንገድ የዘገየው ሶሴዳዶች እስከ ጁላይ አንድ ባለው ጊዜ እንዲታገሷቸው ይፈልጋሉ ምክንያቱም ከዚህ ከፋይናንሻል ፌር ፕሌ ጋር በተገናኘ ገንዘቡ ከጁላይ አንድ ጀምሮ እንዲካተትላቸው በመፈለጋቸው ምክንያት እንደሆነ ሲገለጽ ነበረ። ነገር ግን ትላንት የወረቀት ስራዎች ተጠናቋል። እናም ዙቢሜንዲ የአርሰናል ተጫዋች መሆኑ ኦልሞስት ተጠናቋል ማለት ይቻላል። በመጪዎቹ ቀናቶች ኦፊሻሊ ተጫዋቹ የመድፈኞቹ ተጫዋቹ እንደሚሆን ይረጋገጣል። ይህም ደግሞ ላርሰናል የአማካይ ክፍል የተለየ ጥራትን የሚሰጥ ተጫዋች ነው፤ እንደ ዲፕላይን ፕላይ ሜከር ሆኖ መጫዋት የሚችል ኳስን በብላት መንጠቅ የሚችል፣ ልዩ ተሻጋሪ ኳሶችን ማቀበል የሚችል፣ ሲያስፈልግ ድሪብል እያደረገ ወደ ተቃራኒ ቡድን ሳጥን ውስጥ እንግዲህ ኳስ መንዳት የሚችል ጥሩ የሚባል ተጫዋች ነው። ዙሜ ዙቢሜንዲ ዝውውሩ ሲጠናቀቅ ስለ እሱ አንዳንድ ጉዳዮችን አነሳላችኋለሁኝ። እናም ለዝውሩ አርሰናሎች ከ64 እስከ 65 ሚሊዮን ዩሮ ገንዘብ ክፍያ እንደሚፈጽሙ ነው እየተገለጸ የሚገኘው። እንግዲህ ከዚህ በፊት እንደምናስታውሰው ሚኬል ሜሪኖ ከባስኩ ክለብ የፈረመ ተጫዋች ነው ወደ አርሰናል። ከዚያም ባለፈ እንግዲህ አርሰናሎች በተለይ ከኢዱ ጋስፐር ጋር እንደሚለያዩ ከታወቀ በኋላ ስፖርት ዳይሬክተር ለመሾም በሚንቀሳቀሱበት አጋጣሚ ከሶሴዳድ ጋር እንግዲህ ቁርኝት ያለው ክለብ ይመስላል አርሰናል። ሮቤርቶ ኦላቤን የሶሴዳዱን ስፖርቲንግ ዳይሬክተር ለመሾም ፍላጎት አለው ሲባል ነበረ። ነገር ግን የኋላ ኋላ የእርሱ ጉዳይ ሳይጠናቀቅ ቀረና ፊታችሁን አንድሬ ቤርታ አምርተው፣ አንድሬ ቤርታ አርሳል መቀላቀሉ እንዲሁ የሚታወቀው ጉዳይ ነው። ውድ ተመልካቾቻችን ወደ አንድሬ ኦናና ጉዳይ ልውሰዳቸው። ይህ ካሜሮናዊ ግብ ጠባቂ ባለፈው የውድድር ዓመት ማንቸስተር እንደ ክለብ እርግጥ መጥፎ የውድድር ዓመት ነው ያሳለፈው። ፕሪሚየር ሊግ የሚለውን ስያሜ ከ1992 በኋላ ሊጉ ካገኘ በኋላ በዩናይትድ ታሪክ መጥፎውን ዓመት ነው ያሳለፈው ማንቸስተር ዩናይትድ። በዚህ መጥፎ ዓመት ውስጥ ደግሞ የኦናናም እንደዚሁ መጥፎ አቋም የሚጠቀሰው ጉዳይ ነው። ብግል ስተት የሚቆጠርባቸው ጎሎች ነበሩ። ታዲያ ዩናይትድ ራሱን ለከፍታ ለማብቃት፣ የቀደመ ዝናውን ለመመለስ፣ የጥራት ደረጃውን ከፍ ለማድረግ ጥራት ያለው ግብ ጠባቂ ያስፈልገዋል የብዙዎች ሀሳብ ሆኖ ነው ሲቆይ የነበረው። እናም አንድሬ ኦናና በዩናይትድ የመቆየቱ ጉዳይ አሁንም አለየለትም። ተጫዋቹ ከአንድ ክልብ ጋር ስሙ ተነስቷል። የፈረንሳይ ክለብ ሞናኮ ኦናናን ለማስፈረም ፍላጎት አለው የሚል ዜና ተመልክቻለሁኝ። በአንዳንድ መልኩ ደግሞ እስካሁን ምንም ጥያቄ አላቀረበም ሞናኮ። ግብ ጠባቂውም የወደፊት ቆይታውን እስካሁን አላወቀም። እናም ዩናይትድ በተለይ አዲስ ግብ ጠባቂ ለማስፈረም የኦናናን የወደፊት እጣፈንታ የግድ መወሰን አለበት። እንደምናስታውሰው ኢሚሊያኖ ማርቲኔዝ ዲቡ፣ ይህ ግብ ጠባቂ ወደ ማንቸስተር ለመዛወር ክፍት ነው የሚል ዜና ተመልክቻለሁኝ። እናም የተጫዋቹ ይህዚህ ግብ ጠባቂ በተለይ በአርጀንቲና ብሔራዊ ቡድን በአስቶንቪላ ያሳየውን የጥራት ደረጃ ስንመለከት ለማንቸስተር ሌላ ጥንካሬ ይዞ የሚመጣ ግብ ጠባቂ እንደሆነ ማሳያ ነው። እናም ሞናኮች ፍላጎት አሳድሯል። ነገር ግን በይፋ ምንም አይነት ጥያቄ እስካሁን ድረስ አላቀረቡም። በነገራችን ላይ ከኤሚሊያኖ ማርቲንስ ዲቡ በተጨማሪ ማርኮ ካሬኔሺ የተሰኘ የአትላንታ ግብ ጠባቂንም በእጩነት ከያዟቸው ግብ ጠባቂዎች መካከል ማንቸስተር ዩናይትድ እንደ አማራጭ የተያዘው ግብ ጠባቂ መሆኑን ጂያንሉካ ዲ ማርዚዮን በዘገባው ይዞት ወጥቷል። እናም ኦናና ስሙ ከሞናኮ ጋር እየተነሳ ይገኛል። እርሱ ከለቀቀ ግን አዲስ ግብ ጠባቂ ማንቸስተር እንደሚያስፈርም እርግጥ ነው። ወደ ብሪያን ቤሞ ጉዳይ ልውሰዳችሁ። ይህ ካሜሮናዊ ሌላኛው የመስመር ተጫዋች እንግዲህ የኦናና የአገሩ ልጅ ማለት ነው። እንደምናስታውሰው ምርጫው ማንቸስተር እንደሆነ ታውቋል። እናም ተጫዋቹ ወደ ቲያትሮ ኒስ የመዘዋሩ ነው ፍላጎት ያለው። ነገር ግን አሁን ብሬንትፎርድ የሚፈልገውን ተገቢ ገንዘብ እስካሁን ድረስ ማንቸስተር ዩናይትድ እንዳላቀረበ ይታወቃል። ይሁ ከሰሞኑ በነበረው ቆይታ ብሪያንም በሞ በፕሪሚየር ሊግ ለእርሱ ምርጡ ተጫዋች ማን ነው በታሪክ የሚለውን ሀሳብ ተነስቶለት ዋይኒ ማርክ ሩኒ የኔ የፕሪሚየር ሊጉ ምርጡ ተጫዋች ነው በሚል ሀሳቡን ሰጥቷል። ብሪያንም በሞ ታዲያ አሁንም ከዩናይትድ ጋር ያለው ፍቅር አሁንም ጠንከር ያለ እንደሆነ ማሳያ የሚመስል ምላሽ ነው የሰጠው። ብሪያንም በሞ ቶተንሃሞች የቀድሞ አሰልጣኙ ቶማስ ፍራንክ ተጫዋቹን ወደ ሊሉዋይቶቹ ቤት የመውሰድ ፍላጎት አላቸው። ነገር ግን የተጫዋቹ ቅድሚያ ምርጫ ወደ ማንቸስተር መዘዋወር ነው። አሁንም ቢሆን ግን ማንቸስተሮች ተገቢውን ገንዘብ ለብሬንትፎርድ የግድ መክፈል ይኖርባቸዋል። እንግዲህ እንደ ብራይተን እንደ ብሬንትፎርድ ያለው ክለቦች ተጫዋች ይሸጡ እንዲህ በቀላሉ በቀላሉ ዋጋ አይሸጡም። ስለዚህ በጥሩ መንገድ ተደራድሮ ማንቸስተር ተገቢውን ክፍያ የግድ መክፈል ይኖርበታል። ካልሆነ ግን እንግዲህ ቶትናሞች ጣልቃ ገብተው ዙሩን ለመፈጸም እንቅስቃሴ እንደሚያደርጉ ነው እየተገለጸ የሚገኘው የሊቨርፑልን ጉዳይ ላንሳ። እንግዲህ ሊቨርፑል በጣም በንቃት ነው በዙር መስኮቱ እየተሳተፈ የሚገኘው ጀርሚ ፍሪምፖንግን ከሊቨርኩሰን አስፈረመ። ከዚያም ባለ ፍሎሪያን ቤትስንም ከዚያው ከሊቨርኩሰን በድጋሚ ማስፈረም ቻለ። ሚሎስ ኬርኬዝ የተቃረበው ተጫዋች ነው። አሁን ደግሞ ጃሬል ኳንሳ እንግዲህ ይህ ተከላካይ ስፍራ ተጫዋች ወደ ሊቨርኩሰን ለማምራት እንደተቃረበ ዜናዎች ወጥተዋል። ታዲያ የግድ እርሱ የሚለቅ ከሆነ ሊቨርፑሎች ኢብራሂማ ኩናቴ የአንድ አመት ኮንትራት ነው የሚቀረው። ከዚያም ባለፈ ቨርጅል ቫንዳይክ ኮንትራቱ ሊጠናቀቅ ቨርጅል ቫንዳይክ አዲስ ኮንትራት ቢያራዝም እድሜው እየገፋ ነው እና ስለዚህ ተተኪ ተጫዋቾችን የግድ ማስፈረም አለበት የአንፊልሉ ክለብ። ስለዚህ ማርክ ጉይን ለማስፈረም ከክሪስታል ፓላስ ፍላጎት አለው የሚል ዜና እንዲሁ ተመልክቻለሁ። ምክንያቱም ጃረል ኳንሳ ወደ ሊቨርኩሰን የሚያቀና ከሆነ ኢብራሂም ኮናቴ ወደፊት ቆይታ ጉዳይ አጠራጣሪ ነው። ቫንዳይክ ዕድሜው እየገፋ ነው። ስለዚህ ተተኪ ተከላካይ ግድ አስፈልጓል። ይሄንን የክሪስታል ፓላስ እንግሊዛዊ ተከላካይ ለማስፈረም እንደሚንቀሳቀስ ይጠበቃል። ከዚያም ባለፈ ዳሩኑኔዝም ከክለቡ የሚለቅ ከሆነ አጥቂ ለማስፈረም እንደሚንቀሳቀስ ነው የተገለጸ የሚገኘው። ምናልባትም ደግሞ ካዝናውን ሰብሮ አሌክሳንደር ኢዛክን ለማስፈረም ሊንቀሳቀስ እንደሚችል ዘገባዎችን ተመልክቻለሁ። ከዚያም ባለፈ ደግሞ ራዳር ውስጥ ከሚገኙ ተጫዋቾች መካከል ሁጎ ኤኪቲኬና ቪክቶር ኦሲሜ ሌላኛው በሊቨርፑል ራዳር ውስጥ የሚገኙ ተጫዋቾች ናቸው። ወደ ፊፋ ክለቦች ዓለም ዋንጫ ጉዳይ ልውሰዳችሁና የተወሰኑ ሐሳቦችን ላንሳላችሁ። እንግዲህ ትላንት በተለይ ቸልሲ ባልተጠበቀ መንገድ በፍላሚንጎ የመሸነፍ ጉዳይ ዜና ነው። እየመራ የኋላ ኋላ ጎል ተቆጥሮበት ተሸንፏል በፍላሚንጎ ቸልሲዎች ታዲያ እንግዲህ ለሽንፈታቸው እንደ ምክንያት ከተነሱ ጉዳዮች መካከል ኒኮላስ ጃክሰን ቀይ ካርድ ከሜዳ መውጣት ነው። እርሱም ከጨዋታው በኋላ እንግዲህ ይቅርታ ጠይቋል። ለምናሰብ በፕሪሚየር ሊጉም ዋጋ አስከፍሏቸዋል ቀይ ካርድ ተመልክቶ። እናም በዚህ በጠባይ ረገድ ሜዳ ላይ ዲሲፕሊን እንዲሆኑ መጫወት የግድ ይኖርበታል። ኤንዞ ማሬስካ ግን እንግዲህ ስለ ቀይ ካርዱ የተለየ ሀሳብ መስጠት እንደማይፈልጉ ተናግሯል። ተጫዋቹ ግን ይቅርታ ጠይቋል። ቼልሲም በፍላሚንጎ ተሸንፏል። በአንጻሩ ባየር ሙኒክን ከቦካ ጁኒርስ ሲያገናኘ ጨዋታ ነበረ። ባየር ሙኒክ ለአንድ አሸንፏል። ሀሪኬና ማይክል ኦሊሴ ድርጎሮቹን ያስቆጠሩ ተጫዋች ናቸው። ዛሬ የሚደረጉና የሚጠበቁ ጨዋታዎች አሉ። የአፍሪካው ተወካይ ማመሎዲ ሰንዳውንስ የደቡብ አፍሪካው ማለት ነው ከቦሩሲያ ዶርት ዶርትሙንድ ይጫወታሉ። ምድቡን እየመራ ነው በነገራችን ላይ ሰንዳውንስ፣ ከቦሩሲያ ዶርት ዶርትሙንድ ጋር ይጫወታሉ። ሌላኛው ኢንተር ሚላን ከኡራዋ ሬድስ ጋር ጨዋታውን የሚያከናውናል። በዚህ መንገድ የፊፋ ክለቦች የዓለም ዋንጫ ውድድር ቀጥሎ ይከናውናል። የዕለቱ ቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርግ ያለሁኝ ብሩህ ጊዜን ተመኘው።